ቅዱስ ገብረ ክርስቶስ ሙሽራው ገብረ ክርስቶስ ወላጅ አባቱ የቁስጥንጥናው ንጉሥ ቴዎዶሲዎስና እና እናቱ ንግሥት መርኬዛ በስለት ያገኙት ብቸኛ ልጃቸው ስለሆነ ሃይማኖትን እያስተማሩት በምግባር በእጅጉ ተንከባክቦ አሳድገውታል። የአባቱን ንግሥና በመውረስ ቁስጥንጥናን እንዲገዛላቸው በመፈለግ ወላጆቹ ለአካለ መጠን ሲደርስ የሮሙን ንጉሥ ሴት ልጅ አጋቡት። እርሱ ግን ዓለምን ፍጹም በመናቅ የክርስቶስን መስቀል ለመሸከም የተዘጋጀ ነበርና የሰርጉ ዕለት ሌሊት የእርሱንም ሆነ የሙሽራይቱን ድንግልና እንደተጠበቀ ከጫጉላ ቤት ወጥቶ በመርከብ ተሳፍሮ ሩቅ አገር በመሄድ በቤተ ክርስቲያን ተቀምጦ ከነዳያን ጋር ተደባልቆ በመለመን ለምኖ ያገኘውንም ለሌሎች እየመጸወተ በጾም በጸሎት ተጠምዶ ዐሥራ አምስት ዓመት ኖረ። እመቤታችን ተገልጻ ለአንድ የቤተ ክርስቲያኑ አገልጋይ የገብረ ክርስቶስን ጽድቅ ብትነግረው ምስጢሩን ለአገሩ ሁሉ አዳረሰበት። ሙሽራው ገብረ ክርስቶስም ግብረ የታወቀ ከዚህ ውዳሴ ከንቱ ልሽሽ በማለት ወደ ሌላ ሀገር በመርከብ ሲጓዝ ፍቃድ እግዚአብሔር መርከቢቱን ያላቅጣጫ ወስዶ አባቱ ደጅ አደረሰው። ማንነቱን እንደደበቀና ዓለምን ምን ያህል እንደናቃት ናቃት ይረዳ ዘንድ በአባቱና በንጉሡ ደጅ የኔቢጤ ለማኝ ሆኖ ለአባቱ ውሾች የሚሰጠውን ፍርፋሪ እየተመገበ አሁንም 15 ዓመት ሙሉ በትዕግሥት ተቀመጠ። የአባቱ አሽከሮች እንኳን እጣቢና ቆሻሻን ሁሉ እየደፉበት ሲያሰቃዩት የአባቱ ውሾች ግን የእግሩን ቁስል ይልሱለት ነበር። በአጠቃላይ ገብረ ክርስቶስ እጅግ የተከበረ ታላቅ ንጉሥ ልጅ ሲሆን ነገር ግን ዓለምን በፍጹም በመናቅ ስለ ጽድቅ ተሰዶ እየለመነ ያገኘውን እየመጸወተ በጾም በጸሎት እየተጋደለ ሠላሳ ዓመት ሙሉ ተቀመጠ። በመጨረሻም ጌታችን እመቤታችንን፣ ቅዱሳን መላእክትን ሁሉ ከገብረ ክርስቶስ በፊት የነበሩ ነቢያትን ሁሉ ሐዋርያትን፣ ጻድቃን ሰማዕታትን ሁሉ አስከትሎ መጥቶ ቃል ኪዳን ከገባለት በኋላ ከጌታችን ጋር አብረው የመጡት ሁሉ በታላቅ ክብር ምስጋና እያመሰገኑት ጌታችን ክብርት ነፍሱን በቅፉ ተቀብሎ አሳርጓታል። የቁስጥንጥንያው ሊቀጳጳሳት ጳጳሳት አባ ቴዎፍሎስ በቅዳሴ ላይ ሳሉ ከንጉሡ ቤት ሄደው የገብረ ክርስቶስን ሥጋ እንዲያመጡ የእግዚአብሔር ድምፅ ከሰማይ በትእዛዝ መጣላቸውና ሄደው ቢያዩ የገብረ ክርስቶስ ሥጋ በንጉሥ አባቱ ደጅ ወድቆ አገኙት። በገብረ ክርስቶስም እጅ ላይ በጥቅል ወረቀት የተጻፈ ደብዳቤ ነበርና ወስደው ሊያነቡ ሲሞክሩ ወረቀቱ አልላቀቅም ብሎ ፈጽሞ እምቢ አላቸው። ብዙ ምሕላና ጸሎት ከተደረገ በኋላ ወረቀቱ ከእጁ ተላቀቀና ሲነበብ ገብረ ክርስቶስ ስለ አምላኩ ፍቅር ብሎ ለሰላሳ ዓመታት ያሳለፈው እጅግ አሰቃቂ መከራ በተለይም በአባቱ ደጅ ማንም ሳያውቀው ያሳለፈውን እጅግ አሳዛኝ መከራና በሐዘን የሚያስለቅሰውን ታሪኩ በራሱ እጅ በዝርዝር ጽፎት ተገኝቷል። ንጉሡ አባቱንና ንግሥት እናቱን ይህንን ልጃቸው የጻፈውን ምልእክት ባነበቡ ጊዜ የሚሆኑት ጠፋቸው። በጣም የሚገርመው ደግሞ ወላጆቹ ሚስት አድርገው ያመጡለት የሮሙ ንጉሥ ሴት ልጅ ለባሏ ታማኝ ሁና ሰላሳ ዓመት ሙሉ በእናት በአባቱ ቤት በትግስት ስጠብቀው መኖሯ ነው። እርሷም ታሪኩ ሲነበብ ብትሰማ እንደብድ ሆነች። የቅዱስ ገብረ ክርስቶስን ሥጋውን ወደ ቤተ ክርስቲያን ሲወስዱ እጅግ አስገራሚ ታምራት በድውያን ሕመምተኞች ላይ ተፈጽሟል። ከታምራቱ የተነሳ መንገዱ በሕዝብ ተጨናንቆ አላሳልፍ ቢላቸው ንጉሡ በመንገድ ዳር ወርቅ እየበተነ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አድርሰውታል። እረፍቱም ጥቅምት 14 ቀን ነው። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን መልአክ ተራዳይነት የጻድቃን የሰማዕታት የቅዱሳን ሐዋርያት የቅዱሳን አበ መነኮሳት የቅዱሳት አንስት የደናግላና የቅዱሳን ሁሉ ምልጫ ቃል ኪዳናቸው ባለንበት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል